የአዲስ አበባ የመስቀልና ኢሬቻ በዓልን አስመልክቶ ለህዝቡ የተሰጡ ጥብቅ ማስጠንቀቂያዎች፣ መዲናዋ በምትጨናንቅባቸው በእነዚህ ቀናቶች ህዝቡ እነዚህን ካደረገ መገኛው እስር ቤት ነው። የኤርትራና የህወሀት ኃይሎች ያልተጠበቀ ጥምረት ነገሩን እጅግ አክርሮታል። መቀሌ ከተማ ላይ የታቀደው አደገኛ የጦርነት እቅድ፣ የህወሀትና የኤርትራን አመራሮች ድብቅ ጉድ ያጋለጠው መረጃ፣ የኢትዮጵያ የቀድሞ አምባሳደር ጥብቅ መረጃን አጋርተዋል። መረጃውን በዝርዝር እንመለከታለን። በጎጃም ፋኖ ተጠርቷል የተባሉት ባለስልጣንን በተመለከተ የተሰማ አዲስ መረጃ፣ ትራምፕ ላይ የተፈጸመው ጥቃት ቻርሊ ከተገደለ በኋላ ቀጣዩ ትራምፕ እንደሚሆኑ ተገምቶ ነበር። ታዲያ ትራምፕ ደባ ተፈጽሞብኛል ያሉት ምንድን ነው የሚለውን በዝርዝር የምናስደምጣችሁናል።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 ወደ አስቀደምንላችሁ መረጃችን ስናምራ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየጨመረ ባለበት ወቅት የቀድሞ የኢትዮጵያ ዲፕሎማት አምባሳደር ሌንጮ ባቲ ባወጡት አዲስ ትንታኔ የችግሩ ዋነኛ መንስኤ የባርበር ጥያቄ ብቻ ሳይሆን በህወሀት ውስጥ ባሉ ጠንካራ መስመር ተከታይ ኃይሎችና በኤርትራ መንግስት መካከል የተፈጠረው ያልተጠበቀ ጥምረት መሆኑን አስታወቁ። አምባሳደሩ የግጭቱ ፊውዝ ያለው መቀለ ውስጥ ነው ሲሉ የዓለም አቀፉ ማህበረሰብ ትኩረቱን በአሰብ ወደብ ላይ ብቻ ማ ያደረጉ የግጭቱን ትክክለኛ ምንጭ እንዲስት እያደረገው መሆኑንም በጽሁፋቸው ላይ ገልጸዋል። በአምባሳደር ሌንጮ ትንታኔ መሰረትም በፌዴራል መንግስቱና በህወሀት መካከል የተደረገው የፕሪቴሪያው የሰላም ስምምነት የሚቃወሙት የህወሀት አክራሪ ቡድኖችና የኤርትራው ፕሬዚደንት ኢሳያስ አፈወርቂ የጋራ አላማቸውን ለማሳካት በሚስጥር ተቀራርበዋል። ይህም ጥምረት በማህበሪያዊ ሚዲያ ላይ ጽምዶ በሚል ስያሜ መታወቅ መጀመሩንም አምባሳደሩ ጠቁመዋል። የዚህ ጥምረት ዋነኛ ግብ በአዲስ አበባ የሚገኘውን የፌዴራል መንግስት ማዳከም ይሆንና መጣልመሆኑን መጣል የሚገልጸው ትንታኔው በ ዎቹ መጀመሪያ ወደ አዲስ አበባ የተደረገውን የድል ጉዞ ለመድገም ያለመ ነውም ብለዋል። ትንታኔው እንደሚጠቁመውም የኢትዮጵያ መንግስት በኤርትራ በሚደግፉ የህወት አክራሪዎች የሚሰነዘርበትን ማንኛውንም ጥቃት በቀጥታ ከኤርትራ እንደመጣ ጥቃት እንደሚቆጥረውና ራሱን ለመከላከል በታደር እርምጃ እንዲወስድም ሊያስገድደውም ይችላል። እንዲህ ባለ ሁኔታ ውስጥ ኢትዮጵያ የአሰብ ወደብን የማግኘት ፍላጎቷን እውንም ያደርጉ ሁኔታዎችንም ልትፈጥር እንደምትችልም ተገልጿል። አምባሳደር አስቀምጦ በጽሁፋቸውም የህወሀትና የኤርትራ ገዢ ፓርቲ ለረጅም ዘመናት የዘለቀ ወዳጅ ጠላትነት ግንኙነት እንደነበራቸውም አስታውሰዋል። በአንድ ወቅት የመንግስቱ ኃይለማርያምን መንግስት ለመጣል አብረው የተዋጉት እነዚህ ኃይሎችም በኋላም የበላይነትን ለመያዝ ባደረጉት ፉክክር ለሁለት ዓመታት የዘለቀ ደማዊ ጦርነት ውስጥ መግባታቸውም ይታወሳል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና ከኤርትራ ጋር የሰላም ስምምነት መፈራረማቸው ከፌዴራል ስልጣን የተገፋውን ህወሀትን እንዳላስደሰተውና ይህም ለቀጣይ ችግሮች በር መክፈቱን ትንታኔውም ያብራራል እንደ ዳር ሌንጮምነት በአፍሪካ ቀንድ ሊፈጠር የሚችለውን ሰፊ ግጭት ለማስቀረት ዓለም አቀፉ ማህበረሰብ ትኩረቱን መቀየር ይኖርበታል። የመፍትሄው ቁልፍ የአሰብ ጉዳይ ላይ ብቻ ማተኮር ሳይሆን ጦርነት እንዲቀሰቀስ የሚፈልጉትን የህወሀት አክራሪ ኃይሎች ላይ ተጽዕኖ መፍጠር ነው። አምባሳደሩ በተለይ እንደ ጌታቸው አሰፋ ባሉ ግለሰቦች ላይ ያነጣጠረ ማቀብ መጣልና መሰል እርምጃዎችን መውሰድ የአክራሪዎቹን የጦርነት ፍላጎት ሊቀንስ እንደሚችልም በመጠቆም ጽሁፋቸውንም ደምድመዋል። በመስቀል በዓል ከሃይማኖታዊ ይዘት ውጪ የሆኑ ጥቅሶችን መያዝና ርችት መተኮስ የተከለከለ መሆኑን የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። በመስቀል በዓል ከሃይማኖታዊ ይዘት ውጪ ጸባጫር የሆኑ ጥቅሶችንና ህትመቶችን መያዝ ሆነ ርችት መተኮስ የተከለከለ ነው ሲል የአዲስ አበባ ከተማ ሰላምና ጸጥታ ቢሮ አስታወቀ። አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በ2018 ዓ ም የመስቀል ደመራና የሬቻ ክብረ በዓላት ዙሪያ ከተለያዩ የጸጥታ አካላት ጋር ውይይትና የስምርት መስጫ መድረክን እያካሄደ ነው። የአዲስ አበባ ከተማ የሰላምና ጸጥታ ቢሮ ምክትል ኃላፊ ሚሪክሳ ከበደ በመድረኩ እንደተናገሩትም የመስቀል ደመራና የኢሬቻ አባላት የሃይማኖት አባቶችና አባገዳዎች በሚሰጡት አቅጣጫ መከበር አለበትም ብለዋል። በመስቀል የደመራና የኢሬቻ አባላት ከሃይማኖታዊ ትውፊት ውጪ የሆኑ ጸባጫሪ ጥቅሶችን፣ ህትመቶችን፣ የፖለቲካ ፓርቲ መልእክቶችን መያዝም ሆነ ማስተላለፍ የተከለከለ ነው። የጸጥታ ኃይሉ ሰላም የማስከበር ስራን ይሰራልን ብለዋል። የመስቀል በዓላት ሃይማኖታዊ ይዘታቸውንና ትውፊታቸውን በጠበቀ መልኩ እንዲከበሩ ሰላም የማስከበር ስራ ይሰራል ሲሉም ገልጸዋል። የድንጽ ብክለትን ለመከላከል በመስቀልና በኤሬቻ አባላት ርችት መተኮስ የተከለከለ መሆኑን አንስተዋል። በመዲናዋ መስቀልን ለማክበር የሚደመሩ ደመራዎች ከኤሌክትሪክ መስመሮች የራቁ መሆናቸውን የማረጋገጥ ስራ ይሰራልን ብለዋል። በመስቀልና በኤሬቻ ክብረ በዓላት በሰላም ተከብሮ እንዲያልፉ ህዝቡ የሃይማኖት አባቶችና የአባገዳዎችን ትዕዛዝ በመቀበል ተግባራዊ ማድረግ አለበትም ብለዋል። የመስቀልና የኤሬቻ አባላት የእርቅ፣ የሰላም፣ የአብሮነትና የአንድነት በዓላት ናቸው። ትውፊታቸው ተጠብቆ እንዲከበሩ የጸጥታ ኃይሉ ሰላም የማስከበር ስራ ይሰራልም ዘላቂ ሰላምንም ያረጋጋል ካገጣለም ሲሉ አስታውቀዋል። ወደ ቀጣይ መረጃችን ስናመራ በጎጃም ፋኖ ታግተው የነበሩት የመንግስት አመራር ተለቀቁ። አመራሩ በጸጥታ ኃይሎች ጥረት መለቀቃቸውን የሰሜን አቸፈር ወረዳ ብልጽግና ፓርቲ ጽህፈት ቤት አስታውቋል። ሰሜን ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጅት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ በጸጥታ መዋቅር ብርቱ ክትትል ከታገቱበት ማስለቀቅ መቻሉንም ገልጸዋል። ከአምስት ቀን በፊት ታግተው የነበሩት የሰሜን ጎጃም ዞን አመራር የክልሉ የደህንነት ተቋም የሰሜን ጎጃም ዞን የጸጥታ መዋቅርና የባህር ዳር የጸጥታ መዋቅር ያደረጉት ያላሰለሰ ክትትል መለቀቃቸውን የሰሜን ጎጃም ዞን ፖሊስ አዛዥ ኮማንደር በሪሁን አየነውም ተናግረዋል። ዶናልድ ትራምፕ ረቡዕ ዕለት በተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር ሊያደርጉ በሄዱበት ወቅት ሶስት ጊዜ ደባ እንደተፈጸመባቸው በመግለጽም ድርጅቱ ጉዳዩን እንዲመረምር ጠየቁ። በማህበራዊ ሚዲያቸው መልእክታቸውን ያሰሙት የአሜሪካው ፕሬዚደንት ከቀዳማዊ እመቤት ሚላኒያ ትራምፕ ጋር አሳንሰር ሊጠቀሙ ሲሉ ማሽኑ መበላሸቱንም አውስተዋል። አክለውም ንግግር ሊያደርጉ ሲዘጋጁ ጽሁፉ የሚያሳየው ማሽን እናም ደግሞ የድምፅ መቆራረጥ እንደነበር ጠቅሰው ሶስት ጊዜ ደባ ተፈጽሞብኛል ብለው የተባበሩት መንግስታት ባለስልጣን ድምጽ ማጉያ የቀነሱ አንዳንድ አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉም ምላሽን ሰጥተዋል። የተባበሩት መንግስታት ቀደም ብሎ በሰጠው ምላሽም አሳንሰሩ የተበላሸው የትራምፕን ቪዲዮ የሚያነሳ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም እንዳልቀረት ጠቁመው ቴሌፕሮምፕተሩ ደግሞ የአሜሪካ ልዑካን ይዘው የመጡት ነውም ብለዋል። ትራምፕ በትሩዝ ሶሻል ገጻቸው ሁኔታውን የተቹ ሲሆን ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ምርመራ እንዲካሄድ የሚጠይቅ ደብዳቤ እንደሚልኩም አስታውቋል። ትላንት በተባበሩት መንግስታት የሆነው በጣም አስፈሪ ነው። አንድ ብቻ ዓለም ሁለት ብቻ ሳይሆን ያለውን ሶስት ጊዜ ደባ ተፈጽመዋል። ይህም በግጥጥሞሽ ይሆን አይደለም፣ ሶስት ጊዜ ነው ደባ የተፈጸመው። በራሳቸው ሊያፍሩ ይገባል። ፕሬዚደንቱ አሳንሰሩን ሲቆጣጠሩ የነበሩ ሰዎች በቁጥጥር ስር እንዲያውሉም ጠይቀዋል። ይህ ደባ ነው። በአሳንሰሩ አካባቢ ያሉ የደህንነት ካሜራዎች ሊታዩ ይገባል። ሴክሬት ሰርቪስ ሁኔታውን እየተከታተለው ነው ሲሉም አስታውቀዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይኳልተዝም ሁኔታው ተቀባይነት የለውም በማለትም ምርመራዊ ይካሄድ የሚለውን የትራምፕን ሀሳብ አንጸባርቀዋል። ዩናይትድ ስቴትስ መሰል የደህንነት ስጋቶችንና አለም አቀፍ መድረኮች ኃላፊዎች ላይ ክብር የሚነኩ ጉዳዮችን አትታገስም ፈጣን የሆነ ምላሽ እንጠብቃለን ሲሉ በኤክስ ገጻቸው ላይ ጽፈዋል። ረቡ የዋይት ሀውስ ፕሬስ ሴክሬታሪ ካሮላይ አሳንሰሩ እንዲቆም የተደረገው ሆን ተብሎ ነው ሲሉ ስጋታቸውንም ገልጸዋል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።